እንኳን ሰው ሰማዩም አለቀሰላችኋለ። አንድ ባለሙያ ዛሬ ተቀዳሚ ሙፍቲ ሀጅ ኡመር እድሪስ ቀብር ስነ ስርዓት ላይ በነበረው ክስተትን በማስመልከት እጅግ በርካቶችን እምባህ ያራጨ ቀብር ስነ ስርዓት መፈፀሙን በማስመልከትም እዚህ እንግዲህ የሌላ እምነት ተከታይ ወዳጃቸው በጣም እንዳዘነና በርካታ ቁጥር ያላቸው ኢትዮጵያኖች በዚሁ ቀብር ስነ ስርዓት ሀዘናቸውን ሲገልጾም ነበረ። በዛሬው ቀብር ስነ ስርዓት ላይ እንግዲህ በርካታ ቁጥር ያላቸው እስልምና እምነት ተከታዮች ዘንድ ያሉት በርካታ ቁጥር ያላቸው ወንድሞች የተገኙበትና ቀብር ስነስርዓታቸው ዛሬ መፈጸሙን ተከትሎ በርካቶቹ ሀዘናቸውን እስካሁን ድረስ ደግሞ ያላመኑት እንዳሉ ጭምርም ነው። እንግዲህ አጠቃላይ ያን በማስመልከትም ነው ቀብር ስነስርዓታቸውን በማስመልከት ሁኔታዎችን በማስመልከት እንኳን ሰው ሰማዩም አለቀሰላቸው በማለትም ነው ስለ ህልፈታቸው ሀዘኑን የገለጸለት ማለትም ነው ስለ ተቀዳሚ ሙፍቲ ሀጅ ኡመር ኢድሪስን በማስመልከትም ማለት ነው። እስካሁን ድረስ አብሬያቸው የቆየሁት ሚኪ ነኝ። ከመኬታ ቦርም ፎይነን ቻናል ሰብስክራይብ በማድረግ ወቅታዊ ነታትር መረጃ አገኙ። ሰላም ቆዩልኝ።